ፋኖ አሰፋ መሰለ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና አደረጃጀት ዘርፍ ምክትል ነኝ። ፈሪያለህና እግዚአብሔር የአማራ ሕዝብ እንዲጠፋ ተወስኖበታል፣ ግን እንዳይጠፋ ደግሞ መልክተኛ ልከውለታል። ያ ማለት አሳረኛው ፋኖ ማለት ነው። የአማራ ትግል መነሻው ምንድነው? መነሻው የአማራ ሕዝብ ማወቅ አለበት መነሻው ማለት ነው። መነሻውን እስካላወቅነው ድረስ መዳረሻው ልናውቀው ስለማንችል የአማራ ህዝብ መነሻው አብይ አህመድን ካመጡበነ በኋላ ጠቅላይ ሚኒስተር ካደረጉት በኋላ የአማራ ህዝብ የተደረገበት የዘር ማጥፋት ጭፍጨፋ አንድ፣ ሁለት፣ ሶስት ብለን እንነግራቸዋለን። የትግላችን መነሻ ስለሆነ ማለት ነው። አብይ አህመድ ወደ ስልጣን ከመጣ በኋላ ስመኛው በቀለን አሳጣን። የአማራን ምሁር የአማራን ጀግና፣ አባይ ግድብን የደፈረው እንጀግናችን ነው። ስመኛው በቀለን አሳጣን። ስመኛው በቀለን ካሳጣን በኋላ አማራ እየተደራጀ አማራ በመደራጀት በእስር ቤት የነበረው ዘጠኝ አመት የታሰረው የራሳው መብረቅ የወለው ፈርጥ ብርጋደር ጄኔራል አሳምነው ጥጌ ከእስር ቤት እንደወጣ አማራ ክልል ላይ የፀጥታ ዘርፍ ሆኖ ተገኘ። እሱ ከተሾመ በኋላ የአማራ ህዝብ ከ500 አመት በፊት የተሰራውን ታሪክ ትንትና አርጎ ለአማራ ህዝብ ማስተማር ጀመረ። እየደረሰብን ያለውን ግብ ከነ አጼ ሚኒሊክ ይልክ ከነ አጼ ቴዎድሮስ ከነ በላይ ዘለቀ ታኖነት ጀምሮ ያለውን ነገረን፣ እና አቡነ ጴጥሮስ የሰሩትን ነገረን። ያ ታሪክ አሁንም ተመልሶ መጥቷልና የአማራ ማራ ህዝብ ካልተደራጀና ካልጠነከረ ከ500 አመት በፊት የነበረው ይደግመናል። ብርጋዳር ጄኔራል አሳምነው ጥጌ ወደ እስር ቤት እንዲገባም ያደረገው አብይ አህመድ ነበረ። ደህንነቱ ነው፣ ደህንነቱ ነው ያሳሰረው እሱ ከወጣ በኋላ ደግሞ የአማራን ህዝብ የራሱ ለማድረግ ደግሞ ምን ማድረግ ነበረበት? አሳምነውን መፍታትና ስልጣን መስጠት ነበረበት። ምክንያቱም የአማራ ህዝብ አሳምነውን ይወደው ስለነበረ ስስብልቱ ምንድነው ብሎ ያጠየ ነበረ? የአማራን ህዝብ የኔ ለማድረግ ምን ማለት አለብኝ ነበር አንደኛ፣ እና አሳምነውን ስልጣን ላይ ማስቀመጥ ሁለተኛ፣ ኢትዮጵያ ኢትዮጵያ እያለ ማልቀ አብይ አህመድ ምክንያቱም ኢትዮጵያ ስንባል አማራ ማለት ስስብልት ያለን ኢትዮጵያ ሲባል የምንሸወድ ስለሆነ በአረንጓዴ ቢጫ ቀይ ባንዲራ ብቻ የምናምን ስለሆነ ብርጋደር ጄኔራል አሳምነው ጽጌን 2011 ዓ.ም ተመረጥ፣ አብይ አህመድ እናምባቸው መኮንን የአማራ ምሁራኖች ገሎ እርስ በርስ ተጋደሉ ብሎ ሴራ ሰራብን። ሽመልስ አብዲሳ ምን አለን? አባይ ማዶ ተሻግረን ቁማሩን በልተነዋን ብሎና አለን ብሎና እኮ ነግሮና እኮ አባይ ማዶ ተሻግረን ቁማሩን በልተነዋን ያለና እነ ብርጋደር ጄኔራል አሳምነው ጽጌና እናምባቸው ባቸው መኮንን ሲገሉ ነበር። የአማራ ህዝብ ግን አልነቃም ነበር ዘጠኝ ጊዜ በራጎ ምሽግን ሞክሮ በሞርተር በመድፍ በዙ በዱረም በታንክ ያልቻለውን ለምስራቅ አማራ ፋኖ አንድ ቀን ተሰጠው። መስከረም 15 ቀን 2015 ዓ.ም ተምረ በራጎ ምሽግ ላይ ምን ተሰራ እና አሸናፊ አለሙ ምን ሰሩ ብለህ ጠይቅ። በራጎ ምሽግ ሲሰበር ለስድስት ሰዓት ነበር የፈጀው። መከላከያ ዘጠኝ ጊዜ ያልቻለው በስድስት ሰዓት ውስጥ ግን፣ የተሰዋብን የአማራ የቁርጥ ቀን ልጅ አሳረኛው ፋኖ ዘጠኝ ነበረ። በላጎ ምሽግ ሲሰበር እነ አሸናፊ አለሙ እነ ሲለምላክ ደጉ ሲቀሩባት እዛች ተራራ ላይ ዘጠኝ ሰው ተሰውቶብን። በመከላከያ ሰራዊት ዘጠኝ ጊዜ ተሞክሮ ፋኖ እንዴት በስድስት ሰዓት ይሰብረዋል? የኔን ስም ወስዳቡብኛንና በራቸው ብሎ ለመቶ አምስተኛ ኮማንዶዎች አብይ አህመድና ምርኮኛው ብርሃኑ ጁላ ትእዛዝ አውርተው ከጀርባችን ተመትተን 104 ሬሳ 143 ቁስለኛ ይዘን ወጣን። በመከላከያ ሰራዊት የአማራ ህዝብ ልታውቀው ይገባህን፣ ይህን እኛ ግን የዛን ሰዓት አገር ማፍረስ ነውና ዋርከም ወዳጆ ሚስጥሩን አላወጣውም ነበር። ምክንያቱም በዛ ሰዓት መከላከያ መታይብን፣ የአገር መከላከያ ሰራዊትን አማራ ወጋው ብሎ ደሞ አብይ አህመድ ሌላ ስም ስለሚሰጥ እንደ ህዋሀት 104 ሬሳ ስንቀብር ግን ማሳ ነበረ የተቀበሩት። ቤተክርስቲያን እንኳ አላገኘንም ነበረ። ሰዓት ሰ አልነበረን መቶ 143 ቁስ ቁስለኛ የሚያሳክምልን አልነበረም። የዛን ሰዓት አሳረኛው ፋኖ ግን ያንን ውጊያ ከጀመረ በኋላ ተሐድሶ እንኳ ይደረግላችሁ ቢባል አፈር እንበላለን እንጂ ራያ የኛ እናቶች እያለቀሱ እኛ እዚህ አንቀርም 104 የተሰዋ 143 ቁስለኛ ይዘወተናል ራያ መሬት እናልቃለን እንጂ አንመለስ ያለው መስከረም 23 ቀን ራያ እነፃ ወጣ። ከዛ በኋላ ምን አደረገን? ነሲላምላክ ደጉብ ቤተሰቦች ጥቁራቸውን ሳይገፉ የእነ አሸናፊ ዓለሙ ቤተሰቦች ጥቁራቸውን ሳይገፉ የመቶ አራቱ ቤተሰቦች ሀዘናቸውን ሳይረሱ የመቶ አርባ ሦስቱ ቁስለኞች ሕክምና ሳያደርጉ አብይ አህመድ ምናምን ትቅፍቱ አለ። እኛ እኮ ጥያቄያችን የወንድ ጥያቄ እኮ ነው። መንግስት እንሆን አላለም ነው። ነገር ግን ክተት መክት ብለህ እያለ ያለ የተሰውትን ካስልነ የታመሙትን አሳክምልነ እኛ ሰርቶ እንበላለን። የኛ ጥያቄ የእነ መሐመድ ቢሆን ልጆች ምን ሊሆኑ ነበር ነው የኛ ጥያቄ የነሞላደስ እያ ልጆች ምን ሊሆኑ ነው? ጎሮ ስላሴ ላይ የተሰውት ብለን ነበር የኛ ጥያቄ። በክራንቸ የሚያርዙ ወንድሞቻችን ነው። ማን ነው የሚያሳከማቸው ብለን ነበር ጥያቄያችን። ከአንድ የሁለት ሶስቴ ይህን ጥያቄ እየተጠየቅነ፣ ካላሳከማችሁልን፣ ካልካሳችሁልን ትጥቃን አንፈታም ነው። ትጥቅ መፍታት ነበረብን አልነበረብንም? አልነበረብንም አይደለ? አንፈታም አሉ እኛ እንፈታም ስንለው የህዝብ ልጅ መሆናችንን አወቀ። ካንዶን ትጥቅ ማስፈታ የአማራ ልዩ ኃይል ከጀርባ እነሱ ወግኖ ይመታኛል። ስለዚህ የመጀመሪያ አማራጭ የአማራ ልዩ ኃይል ትጥቅ ማስፈታት አለብኝ ነበር። አብይ አህመድ ቁማሩ መጋቢት 29 እና 28 ትጥቅ ይፈታሉ፣ የአማራ ልዩ ኃይል በሁሉም ክልሎች ያሉት ልዩ ኃይሎች ትጥቅ ይፈታሉ የሚል መመሪያ ወርዶ ባህር ዳር ላይ የመጀመሪያ ትጥቅ የሚፈታው ብሔር ግን ማን ነበረ? አማራ ነበረ የመጀመሪያ ትጥቅ የሚፈታው። መድኃኒት አይጥ ላይ እንደሚሞከረው አማራ ላይ ነው አብይ አህመድ ውሳኔ የሚሞክረው። ከዛ በኋላ ምን አረገ? ከመራዋ ጀምሮ እስከ ደብረ ብርሃን አዲስ አበባ ጫፍ ድረስ የተኩስ ናዳ አደረባት። አማራ ክልል ጥቁር መዝገብናት ያዟል። እናቶች እንዲሸበሩ፣ አባቶች እንዲሸበሩ፣ አማራ ያለበት ቁመና ምን እንደሆነ ግራ የተጋባና የተወዘጋገበ ማህበረሰብ እንዲሆን ነበር የሚፈልገው አብይ አህመድ። ተኩ ያደረው ግን ባረቃሙ አገኘው። ተሻገር የሰለጠነው ልዩ ኃይል የብርጋዴር ጄኔራል አሳምነው ፅጌ ልዩ ኃይል አልነበረም። ያን ምን ነበር ፍላጎቱ? አማራ አወዛገም ጥይት እየተኮሰ የራያ ያቆ በወጣት ናኛው ግን ምን አድርጎ ነበር? የእውነት ልዩ ኃይሉ ሊፈርስ መስሎት ምግብ ቤት ዙረን፣ አንድ ምግብ ቤት ልዩ ኃይል እንዳትቀበሉ ልዩ ኃይል የበላው ነው ብላችሁ ለኛ ሪፖርት አድርጉልን፣ እንከፍላለን። ልዩ ኃይል ዩኒፎርም የለበሰ በነፃ ይብላ ይጠጣ ብለን ሆቴል አዘዝነኛ። የእውነት መስሎነ። ለካ የናገኘው ተሻገርና የናብይ አህመድ ጎሳ ናቸው እነሱ ወደኛ ይመጣሉ መስሎነ ሲፈርሱ እኛ ጫካ ገባን። ወንድሞቻችንን ይዘን እንዋጋለን ብለን አርበኛ ኮማንዶ ፋኖ ዳንኤል አለሙ ሚያዚያ 1 2015 ዓ.ም ከብልጽግና ጋር ግልጽ ጦርነት የጀመርንበት መላጭ ሳባ አርበኛ ኮማንዶ ፋኖ ዳንኤል አለሙ ሚያዚያ አንድ ብልጽግና ጋር ቆሞ ከተማ ላይ ጦርነት የጀመረ የመጀመሪያ የምስራቅ አማራ ፋኖ ባርካው ምሮዳ የሚመረው ከሚያዚያ 1 በኋላ ታነው መሳደድ ጀመረ። እሑድና ሰኞ ከባድ መሳሪያ ወልዲያ ላይ ቆቦ ላይ መተኮስ ተጀመረ። በዛን ሰዓት ዋርካው ምሬ ወዳጆ ምን ነበር ያለው? በላጎ ላይ ራያን ጥቁር አልብሼ፣ ሰሜን ወሎን ጥቁር አልብሼ አሁንም ልደግመው ነው አለ። የበጠት አካሄድ ግን የሄደው ዋርካው ምሬ ወዳጆ ጊዜያዊ ስምምነት አላት ጊዜያዊ ስምምነት ብሎ ለአንድ ቀን ሰራዊትም ቦታ ካስያዘ በኋላ የማይሰራ ዲሽቃ ከሰጠ በኋላ ሰራ ስናይፐርና ብሬን ሸጠን ሸወር ናቸው። ፍቃችንን ግን ጫካ ደብቀን ነበርኛ ልጆቻችንን ከቤት አስገብተን ነበር። ያለን ምንት ሳይሞላው በምስራቅ አማራ ፋኖ ጀብድነት ጽንፈኛውን አሸባሪውን እያለ ሲናገር የነበረው ሸኘ ነው። አንድ አለ የፋኖ ትግል ኮማንዶ ዳንኤል አለሙ የሳባት ምላጭ ጀመረች፣ ሄደች፣ ተቀጣጠለች። ፋኖ ግስጋሴውን ጀመረ። የፋኖ ትግል ከመነሻው ጀምሮ ግስጋሴውን እዚህ የደረሰው ለምንድን ነው? ወለጋ ላይ 360 አማራ አንድ ጉድጓድ ተቀብሮበት ነው። በአማራነት በእምነት አልተገደሉም። ወለጋ ላይ እስልምና ሃይማኖት ተከታይም ኦርቶዶክስ ሃይማኖት ተከታይሙን እንደም ሁን አማራ ሰለሆንክ ብቻ ግን ትሞታለ በሚለው መርህ በነ አብይ አህመድ በነብርሃኑ ጁላ በነሺመልስ አብዲሳ ትዕዛዝ ወላሂ ሁለተኛ አማራ አልሆንም። አንሻን ሳይ ድምጹ ነበረ። ያንን ወላሂ ሁለተኛ አማራ አልሆንም። ለምን አማራነት የሚያስገድል እስልምና እምነት የሚያድን መስዋዕት ነበር። ግን ማን ነው የሚያስገድለው? አማራነት ነው የሚያስገድለው። የቀብር ሥነ ሥርዓት ቤተክርስቲያን ሂደን ወግ ማረጋለው አይደል? መስጊድ ሂደን ወግ ማረጋለው አይደል? በሎደር ተቆፍሮ 361 ላይ የተገነዘ ያልተገነዘው፣ ሴትና ወንዱ የማይለየው፣ ትልቅና ትንሹ የማይለይበት ቀብር ተፈጸመብን። ትግል ያስወጣን ይሄ ነው። እኛ መነሻችን ዘብረ ኤልያስ ገዳም ላይ 251 መነኩሳት ተገለውብናል። አዲስ አበባ ላይ መስጊድ ፈርሶብናል። 360 ቤተ ክርስቲያን ፈርሶብናል። አብይ አህመድ ከመጣ አዲስ አበባ ላይ ቀድሶ ሲወጣ 9 ሰዓት ላይ ካን ተገለውብና አዘገደም የሃይማኖት አባቶች ተገለውብናል። ደምቢ ዶሎ ዩኒቨርሲቲ ላይ የአማራ እናቶች፣ የአማራ አባቶች ልጆቻቸውን ይማሩልናን ብሎ መምህራኖች ያስተማራቸዋቸው ልጆች ደምቢ ዶሎ ዩኒቨርሲቲ ገብተው በነሽመልስ አብዲሳና በነምርኮኛ ብርሃኑ ጁላ ትዛዝ 17 የዩኒቨርሲቲ ተማሪ ለ8 ተደፍሮ፣ ያታግላና? አያታግልም? ያታግላን! ትግላችን ይሄ ነው፣ መነሻችን ነገር ግን አዲስ አበባ ላይ 40 ሺ ቤቶች ያማራን ፈርሰዋል። 40 ሺ የኮሪደር ልማት በማለት አብይ አህመድ ያን ነገር ምንድን ነው፣ አማራን ከአዲስ አበባ ማፈናቀል ነው። የኮሪደር ልማት አይደለም፣ አማራን የማጥፋት ስራ ነው። 40 ሺ ቤቶች ሲፈርሱ አንዷና ትምህርት ቤት የደረሰው ልጇን ልታወጣ ስትሄድ እቤት እየጠባ የነበረው ልጅ አላወጡትም። ፎቁን ሲያፈርሱ አዳፈኑት። ጩኸት አለ፣ እየጽብን ነው አውጡኝ የሚል ድምጽ አለ። ያታግለናል አያታግለንም ያታግለናን። ይሄ ነው ትግላችን፣ ትግላችን። እናት ግን ነበረ የጠየቀችው፣ ልጇን ይዛ ስትመለስ ልጅስ ነበር ያለችው። ፎቅ እንደሚሰራ ታውቃለች፣ ንብረት እንደሚመጣ ታውቃለች። እንጀራ ጋግሮ መብራትን አስተምራለች። የአማራ እናት የጠየቀችው ጥያቄ ግን ልጅስ ነበረ። የነሽ መልስ አብደሳ የነምርኮኛ ብርሃኑ ጁላ ትዕዛዝ ግን የነበረው ድፋት ነበረ። ይሄን ድምፅ ስላሰማች ብቻ ልጅን ብቻ ብላ ስለጠየቀች ወደ ልጇ እሸኛት ተብሎ ተሸኝታብናለች። እናታችን ይሄ ነው። እኛ ትግል ያስወጣል ኃይል ማጠናከር ተጀመረ። ነገር ግን የና ኃይል ስናጠናክር ህዋሀት እንደ ትግሬ ሁና ስትገጥመው ልዩነት የላትም ነበር። አማራ ላይ ግን የአማራ ጥቁር ተፈጠረብን። የአማራ ጥቁር እንንገራችሁ ሶስት ግን ድምነት የብልጽግና ሰው ነው ከፋፈሉን ለዩን ትክክለኛ ታጋዩና ትክክለኛ የማይታገለውን የአማራ ህዝብ ማወቅ አልቻለም አርበኛ ንጉስ አበራ እንደነገራችሁ ፋኖ ያልሆነ ፋኖ መሳይ ተፈጠረብን ዩኒፎርም የለበሰ ፋኖ መስሎ ፋኖ ያልሆነ የአማራን ህዝብ የሚዘርፍ የሚደፍር የሚያንቋቋ የሚሰጥ ኬላ የሚሰራ ፋኖ ተፈጠረብን ማነው የፈጠረብን ፈጠረብን አብይ አህመድ ነው ማን ተጠቅሞ ጥቁር አማራን አድማ በታኝ ፖሊስና ሚኒሻን እነ ደምስን ተጠቅሞ ሰለሞን በቅሎ ማነቂያ ላይ እነ ሰለሞን ተጠቅሞ ሰባት ሆነው እየዘረፉ የበቅሎ ማነቂያን ህዝብ ሲያሰቃዩ የነበሩት እነዛ ምን ነበር የሚሰሩት? የአማራን ህዝብ እየደፈርክ፣ እያንኳኳ፣ እየሰረክ ህዝቡ ፋኖን እንዲጠላ አድርጉል ተብሎ ነበር። ትክክለኛውን ተዋጊ ለማስጠላት ህዝቡ ሆ ብሎ ፋኖ ይጥፋልኝ መረጃ እንዳይሰጠን እንዳያበላን እንዳያጠጣን እንዳያሳክመን እንዳይቀብረን እንዲጠላን ነበር የተሰራው። እኛ ግን በሞታችን በቁስላችን የአማራን ህዝብ አንቀን ይዘነዋል። በሄድንበት ቦታ እያስተማርን፣ ፖለቲካ እየሰራን፣ የትግላችንን መነሻ እየነገርን ይሄ ሁሉ ስራ ስንሰራ ይሄ ሁሉ ትግል ስንታገል በተወለድነበት አገር በጭራጨ ውሃ ቁስላችንን እያጠብነ ጎበዝ፣ ለምንድን ነው ለነጻ የምንሰወው? የአስራ ዘጠኝ እና የሀያ አንድ ዓመት ነኝ። ዘሩን ሳይተካ የሚሰዋው በነፃ ደመወዝ በለለው ለምንድን ነው ሞታችን? በሞታችን ነው የአማራን ህዝብኛ ማሳወቅ የምንፈልገው። በቃላት ብቻ አይደለም፣ በንግግር ብቻ አይደለም፣ በተግባር እያሳየንም ስለሆነ ፀሐይ በማያስጥለው ዝናብ በማያስጥለው በደሳሳ ጎጆ በር በለለው ጫካ ውስጥ ተቀምጠን ለምን ይጠቆምብን? ለምን እዚህ አሉ እንባላለን? ማነው እዚህ አሉ የሚለን? ግን ታንቀ ነው፣ የበቅሎ ማነቂያ ነው የቃሊም ነው የዋስ ልጅ ነው የዲኖ ልጅ ነው ጥቆማ የሚሰጥብን አማራ የሆነ ጥቁር አማራ ማለት ይሄ ነው። እነሱ ስልክ ደውለው ባይነግሩብን እኛ ያለንበትን ጫካ ካምቦ የመጣ ኦሮሞ ያውቋን? አውቀው እስኪ በዚህ ተራራ ውጣ ብለው ወደ ነው የሚሄደው ምርጣም ሳ እየመራብን ነው። ፖሊስ እየመራብን ነው። ሦስት ሺህ ብር የተከፈለው ሎካሽ የሚጠቀም አትክልት የሚገዛ ለታይሃለ ባንዳ ነው። እኛን የረበሸን እነዚህ አማራዎች ናቸው። እኛን እያስጠቁን የነበረው ነገር ግን እየሞተ ነው እየሞተ ነው የብልጽግና ሰው ሳንገል እያስተማርን እየታገልን እናቃለን እዚህ ውስጥ ሆኖ ማን ማን ምን እንደሚሰራ ለሊት ገብተን የማውጣት እኮ አቅሙ አለን እኮ ፋኖ ክስተት ነው ብሏን ዋርካው ምሬው ላይ ፋኖ ክስተት ነው ለሊት ገብተን አውጥተን የምንፈልገውን ገለን የምንፈልገውን ይዘን መውጣት እንችላለን። መከላከያ ሰራዊት እንኛለን ግን ለሊት መንጣት አይችልም ልዩነት አለን የምን ልዩነት የልብ ልዩነት ነው የትጥቅ ልዩነት አልነበረም እኛ ልባለን እኛ ግን የታጠቅነውን ልብ ግን አብይ አህመድም እስከ ሰራዊቱ መታጠቅ አይችልም። እኛ አማራ ልጆች ነንና የናንተ ልጆች እኮ ነን። የነ ብርጋደር ጄኔራል አሳምነው ዝገ የና ጼ ሚኒልክ የነ በላይ ጸለቀ ልጆች እኮ ነን። እኛ የና ጼ ትድሮስ ልጆች እኮ ነን። የምርኮኛ የብርሃኑ ጁላ ልጆች እኮ አይደል አለንም እኛ ምርኮኛ እየተማረከ ያሳያቸው ብርሃኑ ጁላ ይማረከና አሁንም እኛ እየማረክነና ያሳያቸው አለን። የሚኒልክ ልጆች ማለት ይሄ ነው። በተግባር ይሄንን ስናደርግ ግን ጥቁር አማራዎች ይረብሽውና አማራዎች ምክንያት ትግላችን እየተራዘመብን ሂዶ ሄዶ ነበር አደረጃጀታችንን ሰርተናል ሰራዊታችንን ገንብተናል የኛ ሰራዊት ቤት ማንኳኳት አይችልም ንጉስ አበራ እንደነገራችሁ ሴት ለመድፈራር አይደለም የወጣው የአማራ ህዝብ ቤት አናፈርስም ቤት ልንሰራለት ነው የአማራ ህዝብ የሚፈርድለት የለም የአማራን ህዝብ እሚያድነው የለም አብይ አህመድ እየገደለው ነው አብይ አህመድ እየፈረደበት ነው እኛ ግን የወጣነው የአማራን ህዝብ ልንፈርድለት የአማራን ህዝብ ልናድነው ነው የወጣ ነው። ይህም ደግሞ ያረጋገጥንለት ደግሞ በምንድን ነው? በሞታችን ነው። በወግ አይደለም አብይ አህመድ ያወራን፣ እኛ እንሰራለን። የኛ ስራና የአብይ ወሬ በተግባር እየታየ ነው። ነገር ግን ይሄ ህዝብ ሁለት አመት ሙሉ በአብይ አህመድ በብልጽግና ሲመራ የነበረ ስለነበረ ልባችሁ የሸፈተ የአሳረኛው ፋን ነው ወገን የሆናችሁ እናውቃችኋለን። በሁለት ቢላዋስ በላይ የነበርክ ባንዳ ልቁምጥ ይደሙ አለ በሁለት ቢላዋ ስበላ የነበረ ትላንትና እኛ ጽንፈኛ እረኞች ስትለን የነበርክ ሰው አለ። እኛ አንገልም፣ በሀሳብ ነው የምንገለው። አርበኛ ንጉሥ አበራ እነግሯቸዋል የፋንወቅል ሌላም ሰው መጥቶ ቢሰበስባችሁ ተመሳሳይ ድምፅ ነው የምንናገረው። የሚነግረን ነፈሪ ያለ ነፈሪ እግዚአብሔር የሚመራን እኛ በቃ አለቀ። ወንድቦቸ ጋር አልዋጋም ብለህ መሳሪያህን ብልጽግና የወሰደብህን ትታጠቃለህ አሁን ትልቅ ትጥቅያለህ። ትላንትና እኛ ጋር ሁነህ እየመራህም ሆነ እየታገልክ የነበረ እስካሁን ያልታገልክም ከነበረ ከዚህ በኋላ ጠቅልህ ወጥተህ ትታገላለህ። እንታገላለን። አብይ አህመድ ደግሞ እንድንኖር አልፈቀደልንም። አባቶቻችን ጥቁር እንዲለብሱ፣ እናቶቻችን ጥቁር እንዲለብሱ፣ አማራ የተባለ ወጣት እንዲረሸን፣ ከሆነም ደግሞ አማራ ክልል ለቆ ስደተኛ እንዲሆን፣ ባህር እንዲበላው፣ በሰው ሀገር እንዲከራተት ነው የፈቀደልን አብይ አህመድ። ስለዚህ አብይ ይሄን ከፈቀደልን ደግሞ ዋርካውን ምሬ ወዳጆ ደግሞ ዘመነ ካሴ ሀብቴ ወልዴ እንጂነት ደሳ ላይ ሲያስብ ሸባይ ደግሞ ምንድን ነው የፈቀዱልን? አማራን አደራጅተው አማራን የማዳን ስራ ማለት ነው። የአብይን ስርዓት ነው መቀበል ያለብን? የነ ዋርካውን ስርዓት የነ ዋርካውን ስርዓት ማለት ነው። የነ ሀብቴ ወልዴ የነ ዘመነ ስርዓት ማለት ነው። የእኛ ትግል ይሄ ነው። አይታችሁት አላያችሁትም? ሰራዊትን አይታችሁ አላያችሁትም? ጀግንነት አይታችኋል አላያችሁም? ስንዋጋ ትግርኛ የሚናገርና ኤርትራኛ የሚናገር ነበር አልነበረም? አብይ አህመድ ምንድን ነው ያለው? የትግራይ ሰራዊት ሁለት መቶ ሃምሳ ምርኮኛ፣ የኤርትራ ጀኔራል ሁለት ምርኮኛ ይዤ ትግሬዎቹ እና ኤርትራ ሆኖ ነው የወጉኝ እንጂ ፈላን ነው የለም እያለ ይሄን የሚል ለምን መሰለህ? አማራ ጀግና መሆኑን ላለመመስከር ነው። ገብቷችኋን አለ። ፋኖ ነው የተዋጋ። ማን ፋኖ ነው አደለ? ጥቁር አስፋልት ላይ ያላችሁት አይታችሁታን። አብይ አህመድ በዚህ ልክ እየሄደ ነው። ለግዳን ወረዳ ያልሆነ ብልጽግና፣ ለሳንቃ የሆናችሁም ብልጽግናዎች ካላችሁ ብልጽግና ጋር ስትሰሩ የነበራችሁ ግዳን ወረዳ አስራ ስምንት ምርኮኛ ነበር የተያዘው። አስራ ስምንት ምርኮኛ ሲያዝ ራሳቸውን ያጠፋሉ። ፋኖ ይገላን፣ ይረሽናን፣ አይናችሁን ያወጣ ምናምን ተብሎ ተነግሯቸው እንደ ኦሮሞስ አያውቀንም ሀይሆ ተወልዶ ያደገ ሚኒሻ እራሱን ያጠፋል ፋኖዎቹ ይዟን ብሎ ይገድሉን ተብሎ ፖሊስ ራሱን ያጠፋል ግዳም ወረዳ አስራ ስምንቱ ምንቱ ስንይዝ ግን ጫማ እንኳን አስወለቅናቸው በእንክብካቤ ያዝ ናቸው ከዛ በኋላ ምን አሉ ጓደኞቻችን ራሳቸውን ያጠፉቱ በስህተት ነበረ ፋኖ የሚሰራው ፖለቲካ ሳይሆን አብይ የሚሰራው ፖለቲካ ነው ስተቱ የውሸት አድርጎ እኛን አስጨረሰን ለካ ፋኖ ትክክለኛ ፈሪ እግዚአብሔርና ፈሪ አላህን ይዞ የሚታገል የአማራ ታጋይ ነው አሉ ከአስራ ስምንት አሁን ስልሳ ደርሰዋል። አርባ ሁለት ምርኮኛ አይገሉም ሲባል መጥቶ ጁን ሰጥቷል። ግዳን ወረዳ ይሄ ፖሊስ ሚኒሻና ብልጽግና ብቻ ነው። የመከላከያ ምርኮኛ 300 ምናምን አለ ሀ 300 ምናምኑ 38 ብቻ ናቸው። አማራ አስብ። ሌላው ማን ሊወር መጥቷል? አማራ ሊወር መጥቷል። እኛ አምቦ ሄደናል እንዴ ወለጋ ሄደናል እንዴ ሻሸመኒ ሄደናል እንዴ? ተወልደን አደግነበት አገር እኮ ነው። እዚህ እኮ ነው ያለው። በዚህ ትግል በወታደራዊ አቋም ሁኔታ አብይ አህመድን በልጠነው። አንበርክከ ነው አን ያላንበረከከ ነው ማን ነው? የኛ ምላሳም ነው ያልተንበረከከልና፣ የኛ ምላሳ ነው የኛ ምላሳም። ማነን ይዞ የምርጣ ሐሳብ ቤተሰብ ይሆን ከዚ ስልክ እየደወልከ ምን ነገር። የፖሊስ ዘመድ ይሆን ከዚ ስልክ ደውለህ ምን ነገር። አማራ ሆነህ አማራ ያልሆንክ ስጋህን የወደድክ ማለት ነው። በደሞዙ እኮ ነው፣ አበል ለማገኘት እኮ ነው ላይ ወደ መከላከያ ለማስገባት አንድ ወጣት የያዘ አምስት ሺህ ብር ተከፈለ፣ አልተከፈለም? ሳንካ ላይ ተከፈለ፣ አልተከፈለም? ታዲያ አማራን የሸጠ አማራ ማለት ናቸው አይደሉ? አማራ ሽዶ ታና ጀብቱም ኢየሱስ ክርስቶስን የሸጠው ማን ነው? አይሁዳ ነው አይደለ? የአማራን ወጣት በአምስት ሺህ ብር የሸጠው ማን ነው? ፖሊስና ሚሊሻ አይደለ? አይሁዳ ናቸው አይደሉ? አዎ በተግባር መሬት ላይ ያሳዩን ማለት ነው። ገብቷቸዋል። ወልዲያ አንዱን ብልጽግና እናውጥተን ስንገናኝ ይደሰታል። ያዙ አብይ ይደሰታል። አንደኛው ምን አለ፣ ስድስት ሚኒሻ ነበሩ፣ አንድ ፋኖ ነበረ። ተኩስ ገጠሙ። አምስቱ ሚኒሻ ገደላቸው አንዱ ፋኖ አንዱም ፋኖ ግን አንድ ሚኒሻ ገደለው። ከዛ ኦሮሞ ዶ ሪፖርት ሲያደርግ ለምን አለው፣ ዝም በለው ሁሉም አማራ አልቋናለው ሁሉም አማራ አልቋል። የእነሱ ስራ አማራ መቀነስ ብቻ ነው። ይህን ሰራ እየነገርናቸው ግን አይገባቸዋል። በቁርጥ ሸጡት፣ በጃምቦ ሸጡት ማንነታቸውን፣ ይሁዳ ጌታችን ኢየሱስ ክርስቶስ እንደሸጠው የአማራ ምርጣንታ አድማ በታኝ አ አድማ በታኝና የፖሊስ ዘመድ አማራ ነኝ ለማለት እሱን ወይ እንዲሞት መዋጋት አለብህ ወይ ደግሞ ሰብተ ማንጣት አለብ ከዛውጭ ውጭ ምላሳት ንገርብን በመድሃኔ ዓለም በሸሆቹ ይዘን እኛ ትክክለኛ እንተናችን ለፈጣሪ መስጠት ብቻ ነው፣ አናውቀም። እንደ ጥንቅሽ ሀገረ በከፈን አንለይም። ነገር ግን ነገር ግን ፖሊስ አድማ በታኝ እኛ ወልዲያን ስንቆጣጠራት ወዴ ነው የሚሸሹት? ወደ አምቦ። አምቦ ሲሄድ አሳክመኝ ማለት አይችልም። ቋንቋውን አይችለውም። ኦሮምኛውን ርቦኛና አብላኝ ማለት አይችልም። አሞኛም ብሎ መናገር አይችልም። ውሃ ስጠኝ ብሎ መናገር አይችልም። የሚሄደው መናገር ከማይችለው ኦሮሚያ ክልል ማለት ነው። ከዛ በኋላ ምንድን ነው የሚሆነው? ሽንት ቤት ትረክ ሲሉት ይጠርጋል። ተገዝቷና፣ ባሪያ ሆኗና፣ አገሩን ክዱ ሆዷና የመጨረሻ ጣፋን ታየ። ይሄ ሳይሆንባቸው ግን እዚህ አካባቢ ትውልድ ያላቸው አሁንም ንገሯቸው፣ እኛ ማርያምን አንመታቸው። በፖለቲካው ምን ላይ እንደደረስነው ልንገራችሁ። ምናልባት የአማራ ህዝብ እንዳይሞት የአማራ ህዝብ ሰርቶ እንዲበላ የአማራ ህዝብ ዘሩን እንዲረቃ የአማራ ህዝብ የትኛውም ከተማ ላይ የትኛውም ክልል ላይ የትኛውም ጎራ ላይ ሂዶ እንዲበላ፣ እንዲጠጣ፣ እንዲኖር፣ እንዲሰራ ለሚፈቅድ አካል ማንኛውም አካል ጋር አብረን እንሰራለን። ይዛችሁኛል አይደለ? አማራን የሚያከብር ከሆነ አማራ እንዳይሞት የሚፈልግ ከሆነ አማራ ሲያገኝ የሚደሰት ከሆነ አማራ የትኛውም ቦታ ላይ ሂዶ ሲኖር አማራ ነኝ ብሎ ደረቱን ነፍቶ ሲናገር የማይከፋው አካል ካገኘን አብረነው እንሰራለን። ነገር ግን የአማራን መሞት፣ የአማራን ርስ መውሰድ የሚያስደስተው፣ የአማራ የዘር መጥፋት ጭፍጨፋ ሲደረግ የሚያስደስተው የአማራ መምህርም ሆነ አርሶ አደርም ሆነ ነጋዴ ሌላ ክልል ሂዶ ሄዶ ሲያስተምር ሆነ ሲነግድ እሚቀናና የሚከፋው አማራን የሚገላ አካል ጋር ግን ማንም ጋር አንሰራም። ጥላታችንም ፖለቲካችን በዚህ ይርክዷል። አብይ አህመድ ግን ትላንትና ስንጨፈጭፈው ስንማርከው ስንገለው አቅም ሲያታ ምን ብሎ እናን መካነ ሰላም ላይ ያዙ በደም እስልምና ሃይማኖት ተከታይ አላችሁ እንዴ አላችሁ ለገ አባቹ አረለ አሉ ያዙልኝ እስልምና ሃይማኖት ተከታይ አባቶች እዛ ፊት ለፊት እያያችሁ ይኸው ፀሐይ ነው የምንናገረው። የእምነት ትግል አይደለም የምንታገለው የማንነት ትግል ነው። ትግላችን የእምነት ትግል አይደለም፣ የማንነት ትግል ነው። እናንሻን ሰይድ የተሰውበት እነ መሀመድ ቢሆነኝ የተሰዉበት የተሰውበት ትግል ነው። መስጊድ ፈርሶብናል። እናንሻን ሻን ሙተውብናል። ነገር ግን አብይ አህመድ መካነ ሰላም ላይ ምን አለን? አስተዳደር ጸጥታ የነበረው የመካነ ሰላም አስተዳደር ጸጥታ ኃላፊ የነበረ ሙስሊም ነው። ፋኖ መካነ ሰላምን ሲቆጣጠር መስጊዱ ገባ። መስጊዱ ገብቶ ተኩሱ ጀመረ። የተኮሰብነን አካል መምታት አለብን የለብንም? አለብን። ይመታን አደለም? ስንመታው ሲሞት ግን ምን አሉ? የአብይ ተላላኪ እስልምና ሃይማኖት ተከታይ ያልሆኑ የአብይ ተላላኪ እስልምና ሃይማኖት ተከታይ ያልሆኑ ሰዎች ግን ምን መስጊድ ውስጥ ገብተው ገደሉትኝ እነዚህ ኦርቶዶክስን ብቻ እንድትለመልም የሚፈልጉ የክርስቲያን ፋኖ ናቸው ብለው አዋጅ አወጁብን። እኛ ግን የገደልነው ነው። ብልጽግና ነው። የፋኖ ትግል ዓለም ያወቀው ፀሐይ የመቀው እውነተኛ ትግል ነው። ዓለም አቀፋዊ ትግል ነው። መስጊድና ቤተክርስቲያንን የሚያከብር ነው። ቤተ እምነቶችን የሚያከብር ነው የፋኖ ትግል። ነገር ግን ሲገለና ብልጽግና ሆኖ ኑሮ ሲያስረና ብልጽግና ኑሮ ሆኖ እኛ ስንገለው መስጊድ ውስጥ የሚገባ ከሆነ ግን ኤንጤም ሆነ እስላምም ሆነ ቄስም ሆነ ምንም ሆነ ቤተክርስቲያን ቢገባ አንረቀው። ሃይማኖት የመሳሪያ መቀመጫ አይደለችም። ቤተክርስቲያን የመሳሪያ መቀመጫ አይደለችም። መስጊድ የመሳሪያ መቀመጫ፣ የሽፍታ መቀመጫ አይደለችም። የወታደር መቀመጫ አይደለችም። የሃይማኖት አባቶች አሁን የምትይዙት ቤተ እምነታችሁን የምትመሩት ቤተ እምነት ላይ የሚመጣው ሰላማዊ ሰው ወደ ፈጣሪው ሊያመልክ የሚችል ሰው ብቻ ነው መምጣት ያለብን። ከዛ ውጭ ከሆነ ግን ሼሆቻችን አውግዙት። አላህ አይወደውም። የሰው ነፍስ ያጠፋ ሰው እዚህ አይገባም። የሰው ነፍስ የሚያጠፋ መሳሪያ የያዘ ሰው እዚህ አይገባም በሉት። ኦርቶዶክስ አባቶችም ቄሶችም ንገሩት። ማንም አካል ከቤተክርስቲያን አጥር ግቢ ውስጥ ሆኖ ተኩሶ መተኮስ አይችልም፣ መዋጋት አይችልም። ነገር ግን ቤተ ክርስቲያን ወይም መስጊድ ገብቶ እጅ መስጠት ይችላል። አባቶች አባቶች እናንተ ከወንድሞቼ ጋር አስታርቁ ብሎ እጅ መስጠት ይችላል። እጅ ከተሰጠ በኋላ ማን ይዞት ይመጣል? የሃይማኖት አባቶች። ከምን አውጥተው፣ ከመስጊድ አውጥተው፣ ከቤተ ክርስቲያን አውጥተው እንቀበላለን፣ አንገልም። እዛች ውስጥ ሆነ ግን ከተዋጋነ ግን አሁንም ሚሊየን ጊዜ ብልጽግና ቤተ ክርስቲያንም ሆነ መስጊድ ከገባ አንለቀውም። እኛን ሳይታቆዝ የእሱ ወንድነቱ ጀግንነቱ በአባቶቻችን መንጣቱ ብቻ ነው። ይህን እንዳደርጉት እንዳደርጉ ተመክሩልንና አብይ አህመድ በፖለቲካው ስለተሸነፈ የፖለቲካውን ቁማር እዚህ ላይ ስለመጣብን